ሰላም፣ ሰላም እንዴት ናችሁ? ውድ የሀገሬ ልጆች ሰላም ናችሁ ወይ? ባየ ያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ፣ እናንተም ሰላም ሁኑልኝ። ዛሬ ደግሞ ደስ የሚል ቀን ነው። ያየ ነው፣ ደስ ይላል። ከጠዋት ጀምሮ የኛ ንጉሶች፣ ንጉስና ንግስት እንበላቸው የኛ ውዶች፣ የኛ ቆንጆ የሆኑ ልጆች፣ የኛ አስደናቂዎች፣ ሁልጊዜ አስደማሚዎች በጣም የምንወዳቸው በሰዎች ልብ ውስጥ የተቀመጡ ናይሚና ብሩክዬ፣ ዛሬም መተውልናል። ደስ በሚል ሁኔታ ጠዋት ነበር ፎቶቻቸውን ይለቀቁልን። ያው ደስ ይል ነበር ፎቶ። እኮ እንትን እኮ ሞዴል እኮ ነው የሚመስሉት እነሱ። በእውነት እንደዚህ አይነት ስራ ቢሰሩ ራሱ እኮ ያወጣቸዋል። በጣም አነሳሳቸውን። ይቺ ቅመም እንዴት አድርጋ እንደምችልበት አነሳስኩ በእውነ በጣም ነው ማደንቃት። እሱን እራሱ እንደው እንዲሁን እንደዚህ ያርግ እንዲምትለው እሷን የሚመስለኝን ዝም ብዬ ሳስባት ራሱ ምክንያቱም በጣም ስማርት ነች እኮ ሃይሚ እንደዚሁም ስናት እርግት ብላ ስማርት የሆነች ልጅ አትንቀለቀል፣ አትንቀሸቀሽ፣ ቁጥ በሆና በቃ ስማርት የሆነች እንዲሁ ታስታውቃለች። እንዲሁ እያየናት እያየናትን ያደገችው እያየናትም እንዲሁ ታውቋታላችሁ። እንዲሁ አጠገቧን ባንሆን ስታናገራችሁም እራሱ እና በቃ እኔ አነሳሷ በጣም ነው የማደንቃት። ሁል ጊዜ ፎቶ ሲለቁ የሚነሱት አኳን እኔ ማንም አላየውም እንደነሱ። ምናልባት ካሁን በኋላ ቢመጣን ከነሱ አይተው፣ አንዳንድ ሰዎች እንደውም ከነሱ እያዩ እንደዛን አይነት አነሳስ እያየ ነው እነሱ ናቸው በቃ ያምርባቸዋል። በጣም እኔ መጀመሪያ ጊዜ ነው እነሱን የዩቱብ ከሚሰሩ ውስጥ የፎቶ አነሳሳቸው በቃ ሲለቁ ስታይላቸው በጣም ነው የሚያምሩት። እንደው ሞዴልነት ወይ እንደዚህ ለአንዳንድ ማስታወቂያ ምናምን ቢሰሩ ቢጠቀሙበት በጣም ያምራል። ደግሞ ያምራሉ ሁለቱ አንድ ላይ ሲሆኑ የሆነ ውበት አለ። እኔ እንጃ ለየብቻ ሳይሆን አንድ ላይ ሲመጡ እና አንድ ላይ እንደዚህ ፎቶ ሲነሱ ፎቶቸውን ስናይ የሆነ እንደውም እኔ ኮሜንት ላይ ብዙዎቻችሁ በጣም የምትወዷቸው የነሱ አድናቂዎች፣ የጨረቃ ፋሚሊዎችም ሆኑ በቃ ብዙ ሰዎች ብቻ እናንተ አንድ አይነቶች እያላችሁ አስተያየት ስትሰጡ፣ እንደ ትክክል እኮ በቃ አንድ አይነት ነው ነገራችሁ። አንድ አይነት ይሆንብኛል ሲመጡ ሁለቱም ድምቅ ብለው ነው የሚመጡት። ሁለቱ አንድ ላይ ሲመጡ በጣም ነው የሚደምቀው ፎቶቸው ምናቸው እና በጣም ደስ ይላሉ። እና እኔ ያኔ ፎቶው ሲለቀቅ ዝም ብለን የምናያቸው ሁላችንም ነው አይደል? አስሬ ፎቶውን እንትን እያለ በጣም ነው የሚያምሩት። ቢያሰሯቸው ብዙ ሰዎች እንደ ልብስ ማስተዋወቅ አለ አይደል? ፋሽንም ምንም የተለያየ ነገር አሉ። አምባሳደርም መሆኑ ይችላል። ብሩክ እንደውም ቁመትም ሰውነትም አለ እኔ ለምን የሚለቁት ፎቶ ብዙ ጊዜ ደስ ይለኛል። እስኪ የፊልም አክተር የሆነ ነገር ነው የምትመስለው። በቃ ኬት ኬት እንደምታመጣ እዚህ አጋጣሚ አድናቆቴን እገልጻለሁኝ። ዛሬ እንግዲህ ባልጠበቅነው ሁኔታ ደስ የሚል ነገር ነው ያሳዩን። ደስ የሚል ነው ያው የብሩክን ሁለት መቶ ሺህ ኬን ልታከብርለት ያው መጀመሪያም እዚህ ሀገር እንትን ሰፕራይዝ አለ ትልቅ ሰፕራይዝ ብላው ነበር ይሄንን በውስጡ አስባ ነው እኔ እንደውም ያሰብኩትን፣ አንዳንዶቹም እንደ ማስጠንቀቂያ ሲሰጡ ያየሁት ከሌሎች ልጆች ጋር ተሰብስባ ታከብራለች እና ብትጠነቀቅ፣ ተንኮል ያሰቡ ሰዎች አሉ ምናምን ሲባል ስለነበረ በውስጥም በውጭም ብቻ እንደዚህ ዓይነት ነገሮችን ስለሰማሁኝ እንዲህ ይህች ልጅ እንደ ይሄ ሰፕራይዝ ያለችው ነገር እያልኩ በቃ ግራ በመጋባት ውስጥ ነበር እና ሌሎች ሰዎችንም ነበር የጠበቅኩት፣ ምን አይነት ነገር ይኖር ይሆን ብዬ እንግዲህ ሰውንም ምክር ሰምታም ሊሆን ይችላል። እኔ እንግዲህ አየኋት፣ እሷ እና ያው ይሄ ካሜራ የሚያነሳቸው ልጅ፣ ትላንት የነበረው ቢኒያም ያለችው ልጅ እና ደግሞ የእሱ ጓደኛ ነው ሊያመጣው ሄደው ብላለች። እንደዛ አድርጋ ነው ያከበረችው። እሷ ቅመም ነች ለነገሩ፣ ብልጥነች ጎበዝ ነች፣ እንደ የዋህነች ግን በጣም ስማርት ልጅ ነች። የዋህ ብትሆን ስማርት ነች። የምታልፍባቸውን መንገዶች ምን ማድረግ እንዳለባት የምታውቅ ልጅ ነች። ግን አንዳንድ ሰዎች በተለያየ አቅጣጫ የዛሬውን ቀን ሲገልጹት ነበረ። እኔ የመጣብኝ እንደውም ይሄ ነው በቃ ሁለት መቶ ሺህ ኬውን ልታከብረው ነው ያልኩትን ቀለበት ሊያደርግላት ሰርፕራይዝ። ያው ለነገሩ ለቪው ነው መሰለኝ እንዲታይ ሰዎች፣ መኪና ደግሞ ያው መኪና ይዞልን ብሩክ ቲክቶክ ላይ ለቆ ነበረ መኪና ሰፕራይዝ ሊያረጋት ነው ያድርግላቸው። እኔ እንዳፋችሁ ግን ቀለበት የሚያደርጉበትን ጊዜ እነሱ ናቸው የሚያውቁት። እኛ ስለተናገርን አይደለም ራሳቸው፣ ምክንያቱም ይሄ የራሳቸው ላይፍ ነው። እኛ እነሱን መውደድ፣ እነሱን መደገፍ፣ እነሱ በሚያስፈልጋቸው ጎን ሁሉ እነሱን መደገፍ፣ እነሱን መርዳት ነው ያለብን። መምከር ነው ያለብን አብረናቸው ከጎን ስለምንወዳቸው ስለምንወዳቸው አብረን ከጎናቸው መሆን ነው የሚጠበቅ የሚጠበቅብን ሌላውን ለነሱም ተውላቸው ምክንያቱም ላይፍ ነው እኔ ከዚህ በፊትም ብያለሁ ምንድን ነው ቀለበት ምንድን ነው ቃል ኪዳን ብሏል አንዱ የድሮ ዘፋኝና ዋናው ልባቸው እና ከሁለቱ ላይ የሚቆረጡ ብዙ ነገሮች አሉ ብላለች፣ ቅድም እንደውም ስትናገር ምላለች እና እሱ ሁሌ እነዛን እርግቦቹን አይታችኋል። ልክ እንደሱነን ሁልጊዜ አንድ ቀን ወይን ያሸንፋል፣ ወይ እሱ ያሸንፋል፣ ወይ ደግሞ እንዲሁ ይቀጥላል ብላለች። እነዚህ ነገሮች የሚያልቁት መሸናነፉ የሚመጣው በሂደት ነው። አንደኛ እውነቷን ነው። መሸነፍ አለበት። ተሸንፎ የአንደኛውን ጸባይ መቻል አለበት። መቻል እና መተላለፍ የሚባል ነገር አለ። አብረው ሲሆን ሲኖር ከሰው ጋር የሰው ልጅ እና አንደኛው ተሸነፍኩ ማለት መሸነፍ እኮ ትልቅነት ነው። ያን ሰው ስለምንወደው ነው የምንሸነፈው። እንዳናጣው ስለምንፈልገው ያኛውን ሰው ነው የምንሸነፍለት። እናሳልፋለን ልክ ጎንበስ ብለን አንድ ድንጋይ ከፊት ለፊታችን ሲወረወር ጎንበስ ብለን እንደምናሳልፈው ማለት ነው። እናሳልፋለን፣ እናስተካክለዋለን፣ ቁጭ ብለን በማውራት እንፈተዋለን ነገሮቻችንን። ሁለቱም ግን በጣም ግለት ላይ ከሆኑ ሁለቱም ልደኞች ከሆኑ ግን ከባድ ነው። እነዚህ ነገሮች ከስራቸው እየተቆረጠ ከብሩክ ላይ አላስፈላጊ የሆኑ ጸባዎች መቆረጥ፣ ከሃይምዬ ላይ አላስፈላጊ የሆኖች መቆረጥ፣ መኮትኮት፣ የሰው ምክር መስማት፣ እነዚህ ነገሮች ያስፈልግባቸዋል። ለምሳሌ ተሄድባቸዋል። ልጆች ናቸው። እኛም እኮ ቀለበቱ እንዲያደረጉ መኪና እንዲገዙ ቤት እንዲገዙ እንዲጋቡ ነው የምፈልገው። ግን ዛሬ በአስደናቂ ሁኔታ በቡታ ጅራ የመጀመሪያ ጊዜ መርከብ ላይ ሁለት መቶ ሺኬውን ያከበረ ቡራ የሀይሚ ጀግና ይባላል። እንግዲህ ደስ በሚል ሁኔታ ትዝታ እንዲሆነ ነው። ጓደኞቻችን ስለሌሉ በጣም ያው ቢከፋንም ያው ግን እኛም ለኛም ለእኔና ለአንተ ብቻችንን ሆነን በጣም ጥሩ ትዝታ እንዲኖረን ብዬ ነው እዚህ ላይ ብላች። በጣም ደስ ይላል። በጣም ከመሌናቸው የማይጠፋ ትዝታ ነው የሚሆንባቸው ወደፊትም የእግዚአብሔር ፍቃድ ሆኖላቸው የልዑል እግዚአብሔር ፍቃድ ሆኖላቸው በዚሁ ቀጥለው አድገው የሚፈልጉት ደረጃ ደርሰው ተጋብተው ወልደው ልጆቻቸው እንኳን ይሄንን ሲያዩ ለልጆቻቸው እንኳን በቃ ደስ የሚል ነገር ለራሳቸውም ወደፊት ሲያዩት፣ በዚህ ጊዜ እኮ እንደዚህ ነበር። ምክንያቱም ዕድሜም እየሄደ እያደጉ እያደጉ ወደ ሌላ ነገር እየሄዱ አደል መጡት እዚህ ሀገር ደግሞ ለሁለት ከመምጣታቸው ላልቀረ ነገር ጥሩ ጊዜ አሳልፈዋል። በዛ ላይ ሁለት መቶ ሺህ ኬን ነው በጣ ጥሩ ትዝታ ይሆናቸዋል። ደስ ይላል። ተሳስቀው እሱም ደስ ብሎት እሷም ደስ ብለው ኦዲየንሶቻቸውን አመስግነው በጣም የሚደነቁ በጣም የማዳቡ ቤት የሚሰሩ ልጆች አሉ። በእውነት እኔ አዳምጣቸዋል ውስጥ ባልገባ በጣም የሚደነቁ በጣም የሚወደዱ በቃ ለሰው ፍቅር የሚኖሩ እግዚአብሔር ጉልበታቸውን ይባርክ በእውነት እግዚአብሔር አምላክ ጉልበታችሁ ይባረክ ጉልበታችሁን ይባርክላችሁ ባወጣችሁት ሁሉ ይተካላችሁ የእናንተንም ሀሳብ ይሙላላችሁእና ወደ ቤተሰቦቻችሁ ሄዳችሁ በሰላም ተገናኙ ለሰው መልካም ማሰብ መልካም ከፊት ለፊት ደግሞ መልካም ይገጥማል ምክንያቱም ለሰው መልካም ማድረግ ለእግዚአብሔርም እንደማበደር ነው እግዚአብሔር ያንን የሰራችሁትን ስራ ይረሳ ዘንድ ሰው አይደለም እግዚአብሔር እኔ በመልካምነታቸው በጣም ነው የማደንቃቸው በጣም ስለዚህ ያው በተለያየ አቅጣጫ አይደለም የምንረዳቸው በተለያየ እንትን ያለን የእነሱ ፍቅር ለእነሱ ያላቸው ፍቅር በጣም ደስ ይለኛል በጣም የተባረኩ ናቸው። ደስ ብሎናል ስላከበረችለት በዚህ ሁኔታ። ትላንትና የነበረው ነገር እንደው ማስፈርቶን ነበር። ዛሬ ደግሞ ሀይ ብሩክ እንደው የሆነች ሴት ይዞ ይመጣ ይሆን ምናልባት ቢኒያም ያመጣለት ሆን የሚያውቃትንን በቃ ለፕራንክስ ይባል እና ሌላ ነገር ይመጣ ይሆናል ብለን ፈርተን ነበር ትላንት። እና እሷን በአንድ ቀን መጨረሷ ጥሩ ነው። ፕራንኩን ግን እኔ በቃ ፍራንቻይ ያነበረ ግን ጠዋት ፎቶን ሳይ ደስ ነው ያለኝ። ስቀው ፎቶ ሲለቁ ሳይ ቆፋይ ብዬ እዛን ጊዜ ነው በቃ ልብ ያረፈው። በጣም ስለምወዳቸው ነው ግን በጣም በጣም ነው የምወዳቸው። እኔ በጣም ለዛ ነው እና ያው እኔም ብቻ አይደለሁም፣ ብዙ ሰው ነው የሚወዳቸው። እና በጣም ፈርተን ነበር፣ ግን ደስ በሚል ነገር አይተናል። እንግዲህ አረሳልህም ቆይ ምናምን ብሎታል? ማን ብሩኬ? አረሳለትም ለልጁ። ያው ልጁም እንግዲህ ልጅ ልታባበራት ብሎ ነው ያው እሷም ደግሞ እንደዚህ የሚያድር ፕራንክ አልሰራችም። እንግዲህ ልጁም ደግሞ ወዲያው ነው ያስቆመው። የሀገሩን ህግ ያውቃል። ወደ ድብድብም አልሄደ፣ ነገሮች ወዲያው ከት እንዲሆኑ ያደረገው እሷም ከሆኑ ጊዜ እንደዚህ የዘለቀ ፕራንክ ትሰራለች ብለን አናስብም፣ አትሰራምም። ትናንትም እየፈራች እየደነገጠች ነው ያንን የሰራችው ራሱ ታስታውቃለች። ፍሪ ያልሆነችም ተጠንቅቃን ፎቶ ስትነሳም ሁሉ ነገሩ ቆንጆ ነው። ልጁም ቢሆን እሷን ለመተባበር ብሎ ነው ስነነሱም፣ ወደ ኢንስን ሲያደንቅ ነበረ። በጥሩ ሁኔታ ነው ያለፈው። ሌላው ደግሞ ህጉንም ቢሆን ልጁ ያውቃል። እና እሷንም አትስደቧት በእናታችሁ እልቅ እርዷት። ቻይናሉ እንዲያድግ በተለያየ አቅጣጫ ሼራ አድርጉላት፣ ላይክ አድርጉላት። በጣም እንደምትወዷት አቃለሁ። ለዛሬ ይሄ ብቃኝ። አመሰግናቸው።